እንግዲህ በዛሬው ዕለት የኢቲቪ የፓርላማ ስቱዲዮችን በይፋ ተመርቋል። አሁን አሁን የኢትዮጵያ የፖለቲካ ኢኮኖሚ እንደዚሁም የዴሞክራሲ ስርዓት ግንባታ ከልቡ የተረዳ ሚዲያ እንደመሆኑ መጠን ይሄኛው ደግሞ ግዙፉ ስቱዲዮችን በዛሬው ዕለት ሲመረቅ እነዚህ ጉዳዮች ከፍ ብለው በዋናነት የሚወጡበትን እድል ይፈጥራል ብለን እናስባለን። ዋና ስራ አስፈጻሚያችን እንደዚሁም ደግሞ የተከበሩ ዋና ፈጉባኤ በስነ ስርዓቱን እንዲከፍቱልን በክብር ጠይቃለሁ። እንግዲህ በዛሬው ዕለት የኢቲቪ የፓርላማ ስቱዲዮአችን በይፋ ተመርቋል። በዋናነት ይህ ስቱዲዮአችን ግዙፉ የህዝብ ተወካዮች ምክር ቤት ሁሉንም ኢትዮጵያዊ ከጫፍ እስከ ጫፍ በአንድነት ያሰባሰበ እንደመሆኑ መጠን የኢትዮጵያ ህብረ ብሔራዊ አንድነት የኢትዮጵያ ህብረ ብሔራዊ ጽናት ለትውልድ እንዲሻገር በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። የተለያየ ፖዚሽን ያላቸው የተለያየ ክፍል ያላቸው ቴክኒሻኖች ናቸው። ዋና ዳይሬክተሩ እዚህ ይቀመጣሉ። እዚህ ድምፅና ምስል የሚያቀናብሩ ይቀመጣሉ። በዋናነት እዚህ ላይ የምታዩት ይሄ ፓርላ ማይክ የሚለው ከዋናው የፓርላማ ወይ ደግሞ የህዝብ ተወካዮች ምክር ቤት አዳራሽ የሚወጡ ድምፆችንና ምስሎችን እያቀናል ነበረ ለተመልካቾች የሚያደርስ ነው። ከአስር በላይ ወይ ደግሞ አስር የሚደርሱ ውይይትና ክርክሮችን እዚህ ስቱዲዮ ልናደርግ ብንችል ወደ አየር ምስልና ድምጽን አቀናብረው ማውጣት የሚችል ትልቅ አቅም ያለው በራሳችን የቴክኖሎጂ ውጤቶች በራሳችን ቴክኒሻኖች የተገነባ ነው። እነዚህ የምታያቸው ደግሞ የኤዲቲንግ ማሽኖች ናቸው። ልክ ድምፅና ምስልን ለማቀናበር የምንጠቀምባቸው ናቸው። በአጠቃላይ እዚህ ያለው ዳይሬክተሩ የትኛውም አይነት ህዝብ ውይይት ሊደረግ ቢችል፣ ዜና ቢኖር፣ ፕሮግራም ቢኖር፣ የቀጥታ ስርጭት ቢኖር፣ አንድ ላይ እያቀናበረ ወደ አየር የሚያወጣበት ዋናው መቆጣጠሪያ ክፍላችን ይህንን ይመስላል። ወደ ዋናው ክፍል ደግሞ ስንገባ ሌሎችን ጉዳዮች የምንመለከት ይሆናል። ይሄ ደግሞ ዋናው ስቱዲያችን ነው። ዛሬ የመረቅ ነው። ዋናው ስቱዲዮችን የሚገኝበት ክፍል ነው። እዚህ ላይ የተለያዩ ውይይቶችን ልናደርግ ብንችል ውይይቶችን ማድረግ የምንችልባቸው ናቸው። ወቅታዊ ጉዳዮች፣ አከራካሪ ሀሳቦች፣ ለሀገር የሚጠቅሙ ብሔራዊ አጀንዳዎች በዋናነት እዚህ ክፍል ውስጥ ነው የሚተላለፉት። ይሄኛው ዜና ቢኖረን ፕሮግራም ቢኖረን ወቅታዊ ጉዳይ ቢኖረን አዳዲስ ሀሳቦች ቢኖሩ ደግሞ እዚህ ተቀምጠን ልክ ትናንትና ማታ በዋዜማው ዜና እንደመራ ነው ከዚህ በቀጥታ ስርጭት ከዚህ ሁሉንም እጅግ በጣም በሚያምር መንገድ የተገነባ ስቱዲዮ ነው። የራሳችን ኢንጂነሮች የራሳችን ቴክኒሽያኖች በራሳችን አቅም የተገነባ ነው። በአጠቃላይ ህብረ ብሔራዊት የሆነች ሀገር ህብረ ብሔራዊት የሆነች ኢትዮጵያን ለማጽናት ለመገንባት በሚደረገው እንቅስቃሴ ሁሉ እዚህ ስቱዲዮችን ላይ የምናደርጋቸው ውይይቶች የኢትዮጵያን ብሔራዊ ጥቅም የሚያጎሉ የኢትዮጵያን ህብረ ብሔራዊ አንድነት የሚያጸኑ ልዩ ልዩነታችን ውበታችን ሆኖ ደግሞ እንዲዘልቅ በማድረግ ረገድ እዚህ የምናደርጋቸው ሀገራዊ እሳቤዎች፣ ጠቃሚ የሆኑ ውይይቶች በዋናነት ዋናው ስቱዲዮችን ዚህ በተንጣለለ ክፍል ውስጥ የተገነባ ነው። ክቡራትና ክቡራን እንግዶቻችን፣ አፈጉባኤ፣ ምክትል አፈጉባኤ እንደዚሁም ደግሞ ዶክተር ተስፋዬ በልጅጌ ጥር ያለ ቆይታ እናደርጋለን። ከመሸጋገሪያ በኋላ እንገናኝና እዚህ አጠቃላይ የምናደርጋቸው ውይይቶች ደግሞ እናንተ ተመልካቾች አብራችሁን ሆናችሁ እንድትከታተሉ ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።